የኒቂያ ጉባኤን ለመዘከር በቅድስት መንበር ኮንፈረንስ ተካሄደ። የኒቂያ ጉባኤን ለመዘከር ከግንቦት 27 እስከ ሰኔ 1 ቀን 2017 ዓም የካቶሊክ ቤተ ክርስቲያን ከምስራቅ የኦርቶዶክስ አብያተ ክርስቲያን ጋር ምክክር አደረገች። ምክክሩ ከዛሬ 1700 ዓመት በፊት በቱርክ ቆስጥንጢንያ የተካሄደውን የኒቂያ ጉባኤ በምን መልኩ ሊዘከር ይገባዋል በሚለው ላይ ያተኮረ መሆኑ ተገልጿል። በምክክሩ ተሳታፊ የነበሩት በቅድስት መንበር የምስራቅ አብያተ ክርስቲያናት ክርስቲያ ያኖች ህብረት መምሪያ የነገረ መለኮት አማካሪ ክቡር አባ ጴጥሮስ በርካ ከኒቂያ ጉባኤ ጀምሮ በተካሄዱ ጉባኤዎች የነበሩ ሁኔታዎችን በኮንፍረንሱ መነሳቱን አመላክተዋል። የተከፋፈልንባቸው ዋና ዋና በታሪክ ውስጥ ያሉትን በማንሳት እና ከዚያም ደግሞ በሂደት ላይ ባለፉት ስልሳ አመታት እነዚህን ጉዳዮች በተመለከተ ምን ምን ተደርገዋል? ምን አይነት ጉባኤዎች ተደርገዋል? ጉባኤዎችም ተደርገው ደግሞ ስምምነት ላይ የተደረሰባቸውም አሉ። ስለዚህ እነዚህ እነዚህ ደግሞ ስምምነት ላይ ተደርሰዋል። አሁን ደግሞ ሶስተኛ ሚሊኒየም መሰረታችን የኒቂያ ስጦታ ሆኖ ከዚያ በኋላ አሁን በዜና ብንገነባ እና እነዚህ መልካም የሆኑ ነገሮች እነዚህ የታደስንባቸው የተፈወሱ ነገሮች እነዚህ ናቸው። እነዚህ ደግሞ ወደ ታች አልወረዱም ምእመናኖች አያውቁትም ካህናት አያውቋቸውም ስለዚህ የበለጠ በዚህ ላይ መሰራት አለበት ከሚል ነገር ሁሉ ጨምሮ እንግዲህ ውይይት ተደርጓል እነዚህ አይነት ሀሳቦች ተነስተዋል እና ስለዚህ የነበረው የታሪክ በታሪክ የተለያየንባቸውም ከዛ በኋላ እንዴት ፈውስ እንደተገኘ እንዴት በውይይት ነገሮች እንደተፈቱ ያልተፈቱም ካሉ ደግሞ አልተፈቱም ስራ መሰራት አለበት ወደፊት እንደዚሁም ደግሞ ወደፊት ደግሞ ስምምነት ተደርጎ የያዝናቸውም እነዚህ ከፍ አድርገን ይዘን አሁን ጉዟችን መቀጠል አለበት እና ሲኖዳዊት ቤተክርስቲያን ናቸው ሁለቱም። ማለትም ካቶሊክም ሲኖዳል ቤተክርስቲያን ናት ኦርቶዶክስም። ስለዚህ ይሄ ሲኖዳሊቲ አሁን ርሰ ሊቃነ ጳጳሳት ፖፕ ፍራንሲስ የጠሩት ሲኖዳዊ ጉዞ በካቶሊክ ቤተክርስቲያን ውስጥ ያለው የበለጠ በጋራ የመጓዝ የጋራ ተጓዥ የመሆን እንትን ከዚህ ከሲኖዳሊቲ ጋር ተያይዞ አሁንም ከሌሎች አብያተ ክርስቲያናት ጋር በጋራ ተጉዘን የክርስቶስ ቤተክርስቲያን ሕብረት እንድናይ እንሻለን በሶስተኛው ሚሌኒየም የሚል ነው። የኒቂያ ጉባኤ በተለይም በክርስትና እምነት ውስጥ መከፋፈል ከመፈጠሩ በፊት በዓለም ዙሪያ የሚገኙ የቤተ ክርስቲያን አባውና የነገረ መለኮት ሊቃውንት የሃይማኖት አንቀጽ የጻፉበትና የእግዚአብሔር ሶስት ባህርያት አንድ አካልነት እንዲሁም የክርስትና እምነት መሰረታዊ ህጎች የታወጁበት ነው። የኒቂያ ጉባኤ ዘንድሮ አንድ ሺ ሰባት መቶኛ አመቱ የሚከበር መሆኑ በስላሴ የሚያምኑ አብያተ ክርስቲያናት መካከል ቅርርብ የሚፈጥር መሆኑን አባ ጴጥሮስ በርግ አመላክተዋል። ማስታወስ ያው ሁሉም አብያተ ክርስቲያናት በግላቸውም ያስታውሱታል። በጋራ ማስታወሱ ግን ለህብረት ትልቅ አስተዋጽኦ አለው። በጋራ እናየዋለን ማለት ነው። በጋራ አበው ሆነው ቤተ ክርስቲያን አንድ ሆና በአንድ አይን ያንን ጉባኤ ያንን ጽሁፍ ያንን ጸሎታ ሃይማኖት የሃይማኖት አንቀጽ ያዩበት አይን ዛሬም በጋራ እንየው የሚል ጥሪ ነው። ስለዚህ እየተሰራ ያለ በሶስተኛ ሚሌኒየም የበለጠ በተለይ ከኦርቶዶክስ አብያተ ክርስቲያናት ጋራ የመቀራረብ በቅዳሴ በህገ ቀኖና ቅርብ የሆነች ቤተክርስቲያን ናት ካቶሊክ ቤተክርስቲያን። ስለዚህ ይህንን የማድረግ እና ቤተክርስቲያን ካቶሊክ ቤተክርስቲያን ደግሞ በመላው ዓለም መዋቅሯን ዘርግታ የምትሰራ ከአንድ ነጥብ በላይ አራት ቢሊዮን በላይ ተከታይ ያላት ቤተክርስቲያን ናት። ተደማጭነትም አላት በመላው ዓለም እና ሌሎች አብያተ ክርስቲያናት በተለይ የኦርቶዶክስ ቤተ ክርስቲያናት የኦሪየንታሉም ይሁን ወይ ደግሞ የምስራቅ ስርዓት ያላቸው ከምስራቅ አውሮፓና ራሽያ አንድ ላይ ሆነው እነዚህ ደግሞ ሁሉም አንድ ናቸው ማለት አይደለም። ስለዚህ እነዚህ ኦርቶዶክስ አብያተ ክርስቲያናት እነሱም የውስጥ አንድነታቸውን እንዲያዩ በሶስተኛው ሚሌኒየም እና ካቶሊክ ቤተ ክርስቲያንም ከእነሱ ጋር የምታደርገው ጉዞ አጠናክራ እንድትቀጥል እና በዚህ ሁኔታ ደግሞ ከሌሎች ኦርቶዶክስና ካቶሊክ የመቀራረብ ነገር ካለው ሌሎችም አብያተ ክርስቲያናት በጋራ የሚሰሩበት ሁኔታ ይኖራል። በተለይ አንዳንድ ወንጌላውያን ቅርብ የሆኑ አሉ። ለሉተራን አሁን መካነ ኢየሱስ ጋር የተሻለ አንግሊካኖች ጋር በቀኖና በነገረ መለኮት ለካቶሊክ ቤተ ክርስቲያንም ለኦርቶዶክስ የሚቀርቡ ናቸው እና እነዚህ የበለጠ ማስፋት ይቻላል። ይሄ አንድነት አውዱ እያሰፉ መሄድ ይቻላል። የካቶሊክ ቤተ ክርስቲያን ከበርካታ ቤተ እምነቶች ጋር መልካም ግንኙነት እንዳላት ያስታወሱት አባ ጴጥሮስ የኒቂያ ጉባኤ እነዚህም ቤተ እምነቶች ለማቀራረብ የሚያስችል መሆኑን አመላክተዋል። ርዕሰ ሊቀነ ጳጳሳት ሌዮ አስራ አራተኛም በክርስትና ሃይማኖቶች መካከል ሕብረት እንዲኖር በትኩረት እንደሚሰሩም አስታውሰዋል።